ሰላምታችን በያላችሁበት ድረስ የተወደዳችሁ ቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። አርበኛ ዝናቡ ድንገሩ ስለ አርበኛ ዘመነ ካሴ የተናገረው ጉዳይ በቆይታችን እናነሰዋለን። በተለያዩ ቦታዎች ፋኖ ከአገዛዙ ኃይሎች ጋር እየተናነቀ ድል አስመዝግቧል። የውጊያ መረጃዎች ለብላክ ላይን ሚዲያ ደርሰዋል፣ ታደምጡታላችሁ። የተሸነፈው ኃይል በንጹሃን ላይ የሚፈጽማቸው ግፎች ቀጥለዋል። ዝርዝሩን ይዘናል። ኢሳያስ አፈወርቂ ስለ አብይ አህመድ የተናገሩት ጉዳይ አነጋጋሪ ሆኗል። መረጃችን አካል ነው። እናንተም አብራችሁን ከቆያችሁ ሌሎች መረጃዎችን ጨምረን ወደ እናንተ የምናጋራ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የለውና ትግል እንታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የጎጃም ቀጠና ወታደራዊ አዛዥ አርበኛ ዝናቡ ልንገረው ለመከፋፈል ለሚሰሩ ኃይሎች ጠንካራ መልእክት አስተላልፏል። ውድ አማራውያን፣ ይሁዳ ክርስቶስ ሞትን አሸንፎ እንደሚነሳ ቀድሞ ቢያውቅ ኖሮ አምላኩን አሳልፎ ባልሸጠው ነበር ያለው አርበኛ ዝናቡ ልንገረው መሪውንና አዳኙን የሚክድ ትውልድ ራሱን እንጂ የካደ ግለሰቡን አይደለም ብሏል። አማራ ያለው አንድ አማራጭ ከፈጣሪ በታች ነፍጡና ክንዱ ብቻ እንደሆነም ገልጿል። በዚህ ትግል ዘመነን ጠልቶ ዝናቡን መውደድ እንደማይቻልም ሀሳቡን አጋርቷል። ሁለቱ ጀግኖች ጠላቶቹን እያንበረከከ በአሸናፊነት የሚገማሸርና እሳት በሚተፋ ጦርነት ውስጥ ወራሪውን እያነደደ የሚገሰግስ እሳት ትውልድ በአማራ ምድር ፈጥረዋል። አዲሱ የአማራ ትውልድ ፍጹም እምቢተኛ ሆኖ ጠላቱን በክንዱ የሚደቁስ ድል አድራጊ ሆኖ ተነስቷል ተብሏል። ይህ ትውልድ በአማራ ህዝብ ላይ ወረራ የፈጽመውን መንግስታዊውን የብልጽግና የሽብር ቡድን እየቀጣ የነፃነቱ መንገድ ላይ እንደሆነም ይነገራል። የህዝቡ ከውጭ ወራሪ በስተቀር ያለው የአመታት የትግል ልምምድ ሰላማዊ መንገድን የተከተለ የነበረ ቢሆንም የዚህኛው ዘመን ትውልድ ግን ትግሉን ከጎዳና ወደ ጫካ አሳድጎታል ነው የተባለው። በየከተማው በትላልቅ ሰንደቅ ዓላማዎችና መፎክሮች የታጀቡ የተቃውሞ ሰልፎች፣ ያልተደመጡ የህዝብ ጩኸቶች፣ እንደ ጎርፍ የፈሰሱ የእናት እንባዎች፣ የሃይማኖት አባቶችና ሽማግሌዎች ልመና በብልጽግና ወታደር የተናቁና ትኩረት ያጡ መሆናቸው እንቢተኛው ትውልድ እንዲፈጠር አድርገዋል። አሁን እንደ ቀድሞ ጊዜ የከተማችን አደባባይ በሰልፍ የሚያጨናንቅ፣ ክንዶቹን አንስቶ መፎክር የሚያሰማ፣ እጁን አጣምሮ ሰሚ የሚፈልግ ወጣት ሳይሆን እሳት የጎረሰ እሳት የለበሰ ተዋጊ ተፈጥሯል። ያ ሰላማዊ ሰልፈ ኛ ዛሬ በጦር ምሽግ ውስጥ የመነነ እንቢተኛ ሆኗል። በባዶ እጁ የተቃወማቸው ጠላቶቹ የሚተኩሱበትን ነፍጥ እየማረከ እያስፈረጠጣቸው ነው። የአማራ ከተሞችም እንደ ትናንቱ የሰልፍ ቀጠሮ አይጠብቁም፣ ስለ ነጻነት የሚጮህ አፈሙዝ ድምፅ እንጂ። በየጎዳናው ያነቡ እናቶች ዛሬ ሲችሉ እየተዋጉ ሲያንስ ልጆቻቸውን እየመገቡና እያበረታቱ ለቅሷቸውን ወደ እልህና አልሸነፍ ባይነት ቀይረዋል። የወደቁባቸው ጎዳናዎችም የነፃነት መሻገሪያ ሆነዋል። መንግስት ህዝቡን እንዲያዳምጥ ደጋግመው የተማጸኑ የሃይማኖት አባቶችና ገር ሽማግሌዎች እብሪተኛውን መንግስት ስተው ከልጆቻቸው ጎን ተሰልፈዋል። የአገዛዙን ዝግ ጥላቻም ለተከታዮቻቸው ወደ ማሰማር ዞረዋል። የእነዚህ ሁሉ ድምሮች የአማራ ህዝብ በጀግንነት የሚፋለም ክንደነበልባል ትውልድ እንዲኖረው አድርጓል። ትናንት ጆሮ የነፈገው አሸባሪ መንግስት ዛሬ በየአዳራሹ ሲነፋረቅ የሚውል እንዲሆን ያደረገው ይህ ትውልድ ነው። የአማራነት ማህበራዊ ስሪት ምሰሶዎች ውስጥ አንዱ የሆነውን የሽምግልና ስርዓት ረግጦና አናንቆ የጣለው ብልጽግና ዛሬ አቧራውን አስነስቶ አማላጅ ቢፈልግም ራሱ በነፈገው ልክ ጆሮ ተነፍጎታል። የአገዛዙ የደረሱልኝ ምልጃ እውነት መስሏቸው ለማገዝ የሞከሩ ጥቂት ሽማግሌዎችና የሃይማኖት አባቶችም እንዲህ ያለው ተግባር የትግሉ ቀይ መስመር መሆኑን ተረድተው ተቀምጠዋል። በፋኖ ስር የታቀፈው አዲስ ትውልድ የዚህ ዘመን ትልቁ የአማራ ህዝብ ገጸ በረከት ነው። እንዲህ ያለ ባርነትን እምቢ ያለ ትውልድ የተፈጠረበት ዘመን ላይ መገኘትም ልብን የሚያሞቅ ደስታ አለው ነው የተባለው በሰሜን ጎጃም ዞን በመራዊ ከተማ የግል መሳሪያ ታጣቂዎችን ትጥቃችሁን ይዛችሁ ሰኞ ግንቦት 18 2017 ዓ ም ከጠዋቱ ሁለት ሰዓት ተኩል ላይ 03 ቀበሌ አዳራሽ እንድትገኙ ብሏል። የአቢ ወንበር አስጠባቂ ወታደሮች ዋና አላማቸውም የመራዊ ከተማ ነዋሪዎችን የግል ትጥቃቸው ለብልጽግና ሰራዊት ለማስረከብ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቃል አቀባይ ፋኖ ማርሸት ጽሐው፣ ስለዚህ ይህንን መሳሪያ ይዛችሁ ከዛሬ ቀን ጀምራችሁ ወደ አማራ ፋኖ ብሔራዊ ኃይል ኮሎኔል ታደሰ ሙሉነበርጌት እንድትቀላቀሉ እንጠይቃለን ያለው ይህንን ትዕዛዝ ተላልፋችሁ የግል የጦር መሳሪያ ትጥቃችሁን ለብልጽግና ሰራዊት ለማስረከብ የምትሄዱ ካላችሁ እርምጃ የምንወስድ ወስድ መሆኑን እናሳውቃለን። በሌሎች ከተሞች ለምትገኘ ወገኖቻችን በቀጣይ ጥሪ የምናደርግ መሆኑን እንገልጻለን ብሏል። በዚያው በጎጃም የጣናው መብረቅ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የጣናው መብረቅ ብርጌድ በዛሬ ሁለት ጠላት በመሸገበት ቦታ ድረስ ሰርገው በመግባት ሌሊቱ 12 ሰዓት ላይ ወንጀጣ ቀበሌ ላይ ስምንት መከላከያና አንድ ሚሊሻ አባላት የተደመሰሱ ሲሆን በርካቶችን ቁስለኛ በማድረግ በፓትሮል አስከሬንና ቁስለኞችን ጭነው ሲያመላልሱ ውለዋል። የአገዛዙ ኃይል በደረሰበት ጥቃት የአካባቢው ማህበረሰብ ፋኖ ሲገባ ለምን አትነግሩንም በማለት እየደበደቡት እንደነበረም ሲገለጽ አንድ ንጹህ አርሶ አደርም ብሏል። ሌላኛውን ጋሻው ገብሬ የተባለ ወጣትን በጥይት መጥቶ ቁስለኛ ማድረጋቸውን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ገልጿል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የወንበርማ ብርጌድን በሽንዲ ከተማ መሽጎ በሚገኘው የአብይ አምር ሰራዊት ላይ ጥቃት ፈጽሟል። ከሽንዲ ተነሶ ግንቦት 152017 ዓም ማርቁማ ቀብሌ ካደረ በኋላ ግንቦት 162017 ዓ.ም ምት ሌሊቱን በሁለት አቅጣጫ ማለትም ከማርቁማ ወደ ወገዳድ የተንቀሳቀሱ ተላላኪ ኃይል ማር ወልድር ላይ የወንበርማ ብርጌድ ብርጌድ ሻለቃ እንደነስር ሻለቃ እና የጓጉሳ ብርጌድ አባላትን ለማፈን የመጣው ቡድን ከሌሊቱ 12 ሰዓት ጀምሮ እስከ ጠዋት 2 ሰዓት በመጣ አግሮ ሲቀጠቅጥ አርፍዷል። ንስሮቹ እንደ ንስር ለዓላማቸው ከሩቅ የመመልከትና የመብረር አቅማቸውን ተጠቅመው ጠላት ላይ አምስት የስርዓቱ አገልጋዮችን እስከ መጨረሻው ሲሸኙ፣ እነዚህም ሁለቱ የፖሊስ አመራሮች ይገኙበታል ሲሉ የውስጥ ምንጮች ገልጸዋል። ከአስር በላይ የስርዓቱ ወንበር አስጠባቂዎች ደግሞ ቁስለኛ ሆነዋል። ከሙት የተረፈው ሰራዊት ደግሞ ቁስለኞችን ተሸክሞ በባጃጅ ወደ ወገዳድ እንደ ወሰዳቸው መረጃዎች ጠቁመዋል። የንስር ሻለቃ ዋና አዛዥ ፋኖ ተመስገን እንዳለው እኛን ለማፈን ሌሊቱን ያለ እንቅልፍ ሲጓዝ ያደረው የአብይ ተላላኪ ኃይል ጥቃት ቢሰነዘርም በንስሮቹ ክንድ ብርታትና ጥንካሬ በድንገት የመጣን ጠላት ከመመከትም በላይ ከባድ ኪሰራ አድርሰንበታል። ከእኛም አንድ ፋኖም አለመቁሰሉና አለመስዋቱ ደግሞ የእነሱን አቅም በጣም ደካማና የኃይላችንን መመከትም ሆነ መቋቋም እንዳልቻለ አይቻለሁ ብሏል። በዚህ የተበሳጨው ተላላኪ ቡድን ማር ወለድ ቀብሌ ላይ የአንድ ወጣት ሱቅ ሸቀጥና ስልክ ዝርፊያ ከዘረፉ በኋላም ድብደባ ፈጽሟል። ማር ቁማ ተነስቶ በረት አቅጣጫ አድርጎ ወይንማ ተምዘግዛጅዋን ሻለቃ ሁለት ቆምጦ ሻለቃ ለመክበብ ከሌሊቱ 12 ሰዓት ቢሞክርም በመጣበት እግሩ ከ12 ሰዓት እስከ ቀኑ ሰባት ሰዓት ባይበገሬዎቹ የቆምጦ ሻለቃ ሲቀጠቀጡሏል። በኦፕሬሽኑም 15 የስርዓቱ አገልጋዮች እስከ መጨረሻው ሲሸኙ ከ25 በላይ ቁስለኛውን ወደ መጣበት ሸኝተዋል። በዚህ የተናደደው ኃይል ወይንማ ቀብሌ ልዩ ጎጥ አሰስ በሚባል ቦታ የሚኖር አንድ ንጹሕ ግለሰብ ግድያ ፈጽመዋል። ባጃጅ አቃጥሏል። እናቶች የሚገለገሉባቸው ሁለት አምቡላንሶችንም አቃጥሏቸው አምስት ከብቶችን ከአንድ አርሶ አደርም ዘርፏል። በአጠቃላይ የቆመጦ ሻለቃ ዋና አዛዥ እንደገለጸው ከሌሊቱ 12 ሰዓት እስከ ቀኑ 7 ሰዓት በነበሩ አንገት ለአንገት ትንቅንቅ እንዳበደ ውሻ ንጹሃንን ከመግደልና ከመዝረፍ ከማስተቃየት ውጭ የፈጠረው ነገር የለም ብሏል። የታጠቀው የፋኑ ኃይል ጫፉን አልነካም፣ የእኛ ንምትና ጥንካሬ መቋቋም ሲያቅተው አስከፊ ተግባሩ ንጹሃንን በመግደልና በህዝብ ንብረት ላይ ዘረፋ በመፈጸም ተግብሮታል ብሏል። በአጠቃላይ በነበረ ኦፕሬሽን ጠላት በመጣ እግሩ ከባድ ኪሳራ ስለደረሰበት ብቻ ሳይሆን አቅሙ ፋኖን መቋቋም እንዳልቻለ ራሱ ራሱ ያወቀበት ግዳጅ እንደነበር የወንበርማ ብርጌድ የህዝብ ግንኙነት ኃላፊ ፋኖ ኢንጂነር ካሳሁን አማን ገልጿል። ወደ ወሎ ቀጠና ስንሻገር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር አንድ ሻምበል የፋሽቱ አገዛዝ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ሰሜን ወሎ ዞን ጉባ ላፍቶ ወረዳ የአገዛዙ ሰራዊት ከበቅሎ ማነጫና ሳንቃ ተነሱ ወደ ራያ ቆቦ አዋስና አካባቢው ማጥቃት ሊያደርግ እንቅስቃሴ ላይ እያለ 032 ቀበሌ ላይ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ካላኮርማ ክፍለ ጦር ሶስተኛ ሻለቃ ደፈጣ በማድረግ አንድ ሻምበል የምርኮኛው ብርሃኑ ጆላ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በተጋሉ ነበልባሎቹ ጠላትን አይቀጡ ቁጣት በመቅጣት ለማጥቃት የተነሳበት ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በመደምሰስ አምስት ክላሽ ከነ ሙሉ ትጥቁ ተተኳሽ ማርከዋል። በዚያው በወሎ የመንግስት ወታደሮች በከለላ ወረዳ የስድስት አባወራ መኖሪያ ቤቶችን በእሳት ማቃጠላቸው ተሰምቷል። መኖሪያ ቤታቸው ከተቃጠለባቸው አባወራዎች መካከል የአማራ ፋኖ ብሔራዊ ኃይል በወሎ ወታደራዊ ኢንዶክትሬሽን ኃላፊ የሆኑት የአርበኛ አደማሊ ወላጅ አባት እንደሚገኙበት ተጠቁሟል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስራ የሚያገለግለው መከላከያ ሰራዊቱ በደቡብ ወሎ ዞን ከሌላ ወረዳ የስድስት አባወራ መኖሪያ ቤቶችን ከነ ሙሉ ንብረታቸው በሳት ማቃጠሉን የአካባቢው ነዋሪዎች ተናግረዋል። የአገዛዙ ወታደሮች በወረዳው 031 ቀበሌ ለመንከኛ ጋር ተሰልፋችሁ ፋኖን አትዋጉም በሚል ነው የስድስቱን አባወራ መኖሪያ ቤት ያቃጠሉት ተብሏል። በ031 ቀበሌ መኖሪያ ቤታቸው የተቃጠለባቸው የአቶ ሰይድ ካሳ መኖሪያ ቤትና መጋዘን፣ የአቶ ነጋ ሰይድ መኖሪያ ቤት፣ የአቶ ካሳነው አንድሬ መኖሪያ ቤት፣ የአቶ ሙሁዬ ካሳ መኖሪያ ቤትና መጋዘን እንዲሁም የአቶ ከማል ሰደቅ በቅርቡ የተሰራ መኖሪያ ቤት። በድምሩ በዚህ ቀበሌ የአምስት አባወራ መኖሪያ ቤቶች በእሳት ተቃጥለው መውደማቸውን ነው የአካባቢው ነዋሪዎች የገለጹት። እነዚሁ ያገዛዙ ወታደሮች በዚህኛው ወረዳ 026 ቀበሌ የሚገኘውን የአርበኛ ሳጅን አደም አሌን ማለትም፣ የአማራ ፋኖ ብሔራዊ ኃይል በወሎ ወታደራዊ ኢንዶክትሬሽን መምሪያ ኃላፊ ወላጅ አባት መኖሪያ ቤትና መጋዘንን እንዲሁም የከብቶችን በረት በእሳት አውድመውና የቤት እንስሳቶችንም ዘርፈው ሂደዋል ነው የተባለው። ወታደሮቹ ለምንከኛ ጎን ተሰልፋቸው ፋኖን አልተዋጋቸውም በሚል የነዋሪዎችን መኖሪያ ቤት ከማቃጠል ጀምሮ በርካታ አርሶ አደሮች ሰዎችን አፍነው ወስዷል የተባለው።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 ማስተሳሰብ የኩሽና የሴም ግጭት የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዥ እና ወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ፕሬዚዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዚዳንት ኢሳያስ በኢትዮጵያ ባለፉት ሰማኒያ ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ማለታቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዚዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያን መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት ሁለት ትውልዶች በኢትዮጵያ የሀገር መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዚዳንት ኢሳያስ ከቀዝቃዘው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔረ ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህም የውጭ ኃይሎችን ያስደነገጠ ነበረም ሲሉም ገልጿል። የብልጽግናው መንግስት ኤርትራ ኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የሚከስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። የሁለቱን አገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰትም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናልና አሁን ለምን ዝም አንልም፣ ከኤርትራ ጋር እንዳንጋጭ ቢቀርብንስ፣ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። ፕሬዝዳንት ኢሳያስ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረጉ የግዥ ጥድፊያ፣ ተጓዳዊ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበውን ሲሉም አክለዋል። በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑንም ተናግረዋል። የኢትዮጵያ ህዝቦችም የራሳቸው ምርጫ በብልጽግና ላይ ወስዷል ያሉት ፕሬዝዳንቱ ተቋማቸውን ለማጠናከ ለማካሄድ እየተዘጋጁ ነው ብለዋል። ሰሜን ኮሪያ ባለፈው ሳምንት በሙከራ ላይ የነበረ የጦር መርከብ መፈንዳቱን ተከትሎ ሶስት ከፍተኛ ባለስልጣናትን አሰረች። የሀገሪቱ ማዕከላዊ ወታደራዊ ኮሚሽን እንዳስታወቀው ተጨማሪ ጉዳት ሳይደርስ አደጋውን እንደተከላከለን የተናገረው የፒዮን ጊያንግ ባለስልጣናት ሶስቱን ሰዎች በቁጥጥር ስር ካደረጉ በኋላ ተጨማሪ ምርመራ እያደረጉ መሆናቸውን ይፋ አድርገዋል። ባለስልጣናቱ የአደጋውን መንስኤ ባይነግሩም ሶስቱ ባለስልጣናት ተጠያቂ አድርጓቸዋል ተብሏል። የሰሜን ኮሪያው መሪ ኪም ጁንግ ኡን በሰጡት መግለጫ ክሰቱ የወንጀል ድርጊት ፍጹም ግድለሽነት የታየበትና ኃላፊነት እየጎደደው ነው ሲሉም ተችቷል። የተወደዳቸው የብላክ ላይን ቤተሰቦች ለዛሬ የነበረን የመረጃ ወጃና የዜና ስርጭት ይህንን ይመስላል። ሰናይ ጊዜ ተመኘን።